ሰላም ጤና ይስጥልኝ በዓለም ዙሪያ ያላችሁ ኢትዮጵያውያን ኤርትራውያን፣ የእምነቴን አልክድን የሁለ ገብ ቻናል አድማቅ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ ሎሚ ለቀማለኝ፣ ታያችሁ ሎሚ በጣም ይኸውላችሁ፣ ያለ ሎሚ ይታያችኋል፣ ይታያችኋል ብዬ አምናለሁ። ይኸውላችሁ ያለ ሎሚ ማለት ነው፣ እንደዚህ ዛሬ ሎሚ ለቀማለኝ። ይኸውላችሁ ልክ እንደ ሀገር ቤቱ ማለት ነው። ሀበሾች እኮ እኛ መላ አናጣማ። ሀበሾች መላ አናጣምና ይኸውላችሁ ይሄንን ይዤ መጣሁ። ጎማ ነውና በዛ ምን አድርጋለሁ መሰላችሁ? በዚህ በጎማው ሎሚውን እያስገባሁ እንደዚህ ያወርደዋል። እንደዚህ ላጥ ላጥ እያደረኩ ማለት ነው። እንዳሳያችሁ ማአት ሎሚ ለቅሜያለሁ። ይኸውላችሁ አያችሁ፣ ለምሳሌ እዚህ ጋር ያለው ይሄ አይታላችሁ፣ እንደዚህ አድርጌ አወርደዋለሁ ማለት ነውና ሎሚ ዛሬ የውላችሁ ሎሚ አብ ብዙውን አካባቢ ያለ ሎሚ አን ገዛም እና እኔ ያለሁበት አሁን አካባቢ በጣም ብዙ ሎሚዎች አሉ ማለት ነው። እኔም ሎሚ ሎሚ እየለቀምኩ ነው።

በጣም በጣም ጉዞ ጉዞ ነው የሚያካክለው በጣም ትልልቅ ትልልቅ ትልልቅ እና እንደዚህ ያደርግና

እንግዲህ ዛሬ እንደምታዩትኝ ሎሚ ለቀማ ነው የዋልኩት። ሰላም ጤና ይስጥልኝ። የእምነቴን አልክድን የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላም እና ጸጋ ይብዛላችሁ። ዛሬ የመጣሁት ሎሚ ለቀማ ነው የዋልኩት። ሎሚ አሁን ወራቱ ስለሆነ ሎሚ በየመንገዱ አለ ማለት ነው። ያው እኔ ባለሁበት አካባቢ ሎሚ በየመንገዱ አለ ማለት ነው። አስፓልት ዳር መንገዶች፣ መናፈሻ ቦታዎች፣ በአጠቃላይ ሎሚ እና ብርቱካን እነዚህ ፍራፍሬዎች በብዛት ይገኛሉ። እንግዲህ ሎሚ በጣም ብዙ ዘርፈ ብዙ ጥቅም አለውና ሎሚን ለተለያየ ነገር እንጠቀምበታለን። እኔም ዛሬ ይህን ያህል ሎሚ ለቅሜ መጥቻለሁ። ልትሸጩ ነው እንዳትሉኝ። አያችሁ፣ በጣም ብዙ ነው፣ በጣም ብዙ ነው። እንግዲህ ባሳያችሁ፣ ከዚህ ጋር እንትን ብዬ እዩት፣ እንዴት እንዴት እንደሚያካክለው አያችሁት። በጣም ትልልቅ ነው። አንደኛ የተፈጥሮ ስለሆነ ውሃ አለው፣ ውሃ በብዛት አለው። ስለዚህ ምንድን ነው ማድረግ መሰላችሁ? አሁን ይሄ ቆርጭ እንዳመጣሁትን አጠቢዋለሁ ማለት ነው አጥብያለሁ። በስነ ስርዓቱ ታጥቧ ነኝ። ሎሚን በናና ቅጠል በማድረግ የሎሚን ጭማቂ ናና ቅጠል አድርገን በውሃ ውስጥ አድርገን ውሃ ጋር አድርገን መጠጣት እንችላለን። ተፈለጋችሁ ደግሞ ትንሽ ማር ታደርጉበታላችሁ። ለምን አሁን ክረምት ስለሆነ፣ ክረምት በጣም ብዙ የበሽታ ዘሮች ስለሚመጡ ያንን በሽታ የመቋቋም ኃይል አለው ማለት ነው። እና ስለዚህ አሁን ይሄን ሎሚ ገበያ ሊ ዋስ ጀልሸጠው ምናምን እንዳይመስላችሁ ማለት ነው። ከቤት ራሴ ነኝ የምጠቀምበት ይሄን ሎሚ ጨምቄ ምናደርገዋለሁ መሰላችሁ? በትንንሽ ውሃ ጠርሙሶች እየሞላው ውሃውን በርዶ ቤት አስቀምጠዋለሁ። ይህንን ቆዳውን ደግሞ ምናደርገዋለሁኝ? በንጹሕ ብረት ድስት እቀቅለዋለሁ። ቀቅዬ በጁስ መፍጫ እፈጫዋለሁኝ በጁስ መፍጫ ከፈጨሁት በኋላ በደንብ በማህረም እንደዚህ ጥፍጥፍ አድርጌ ካወጣሁ በኋላ ቡና ጋር ማር ቡና በመቀላቀል ቆዳችን እንዳለ እንቀባዋለን ማለት ነው። ከፊታችን ውጭ ማለት ነው። ፊታችን ግን ያው ሴንሴቲቭ ስለሆነ ብዙዎች አለርጂክ ሊኖርብን ስለሚችል ፊታችንን ባንቀባው እመርጣለሁ ማለት ነው። ከዛ ውጭ ግን እጃችን፣ እግራችን በቃ የተለያዩ የሰውነት አካላቶቻችን ውስጥ ቀብተን ሰውነታችንን በጣም ምርጥ ማድረግ እንችላለን ማለት ነው። እንግዲህ ሎሚ በጣም ብዙ በሽታዎችን የሚከላከል ነው። በጣም ብዙ ዘርፈ ጥቅም አለው። ለተለያየ የምግብ ግብዓቶች ሁሉ እንጠቀማለን ማለት ነው። እንግዲህ ከዚህ ሀገር ሎሚ በዓመት ሶስት ጊዜ ነው ምናምን ነው ምንትን የሚለው ሎሚ በጣም አለ ከሚገርማችሁ፣ አሁን ይሄን እየቆረጥ ነው። እንደገና አበባ በጎኑ በጎኑ አበባ አለ። ያላደጉ ገና ትንንሾችን ቡጦች አሉ። ልክ አሁን እንደዚህ እየተቆረጥ፣ ያን ደግሞ ከአንድ ወር በኋላ ደግሞ እንደዚህ ትንንሾቹ እንደዚህ ያድጋሉ። አበባ የፈነደቀው አበባ ደግሞ የሚያፈረው ደግሞ የሚቀጥለው እንትን ይላል ማለት ነው። እና እንደዛ ነው እንግዲህ፣ እንደምታዩት በዚህ ትልቅ እቃ፣ በዚህ ትልቅ እቃ ነው ሞልቼ የለቀምኩት ይህ ሁሉ ሎሚ ታጥቧል ማለት ነው። ይህ ሁሉ ሎሚ እንግዲህ አጥቢዋለሁኝ። አሁን ምንድነው ማድረግ ውሃውንን እየጨመኩ ማለት ነው። ውሃውን እጨምቃለሁ። ውሃውን ጨምቄ አውጥቼ ወደ በረዶ ቤት በትንንሽ ጠርሙስ ውሃዎች አስቀምጠዋለሁ። በምፈልግበት ሰዓት ለተለያየ የምግብ በምሰራበት ሰዓት የሚያስፈልገኝ ሎሚ ከሚያስፈልገኝ ምግብ ሰላጣ፣ አሳ ለማጠብ ዶሮ ምናምን ለፈለኩት ነገር ቴክና ለመስራት በጣም ብዙ ነገር ያስፈልገናል። እና እኔ ደግሞ የሰላጣ ቅጠሎችና ከሚገርማችሁ የማጥበው በሎሚ ውሃ ነው። ምክንያቱም በሎሚ ውሃ ስናጥባቸው በአይን የማይታዩ ጥቃቅን ህዋሳቶች ጀርሞችን ሎሚው የመግደል ባህሪ ስላለው ማለት ነው። እና እንግዲህ ዛሬ ይህን ይመስላል። ስለቅም የዋልኩት ሎሚ የት ቦታ እንደለቀም ከዚህ የሚቀጥለው ቪዲዮ ላይ አሳያችኋለሁ። እና እንግዲህ ዛሬ ይህ በሚመስል ባማረ እንደዚህ ሎሚነት ልቅ ማድረግ የመጥቻለሁ ማለት ነው። እንግዲህ በእኔ አካባቢ የሌላችሁ ሰዎች ራቅ ያላችሁ ሎሚ ተፈልጋችሁ ያለምንም ክፋያ ማለት ነው ያለምንም ክፋያ በስጦታ መልክ እንደዚህ አድርገን እናመጣላቸዋለን ማለት ነው። በጣም የሚጥም ፍሬሽ የሆነ የሚያምር ሎሚ ነው። እንግዲህ አሁን ደግሞ የለቀምኩበትን አካባቢና ቦታዎች እንሃ አሳያቸዋለሁ፣ ተመልከቱት ማለት ነው። ይሄን ቪዲዮ ከወደዳችሁት እስከ መጨረሻው ሸር ላይክ አድርጉልኝ። ይሄን ውሃ ጨመቅኩት በኋላ ማለት ነው ይሄን ጨምቄ እንዴት አድርጌ በጁስ መፍጫ ፈጭቼ እንዴት አርገ እንደምጠቀምበት ደግሞ የሚቀጥለው ቪዲዮ አሳያችኋለሁ ማለት ነው። እስከዛው ሰላም ሆኑ ላይ በዚህ ቪዲዮ እንትንላለሁ።